እኔ ምለው የማንንም ኮረት እያመጣችሁ ብሩኬ ነው ስትሉ አታፍሩም እንዴ? ምን አስባችሁ ነው? ሲጀመር ይሄ ብሩኬ አይደለም። ለዚህ ነው በቃ የሆነ ክፍተት ሲፈጠር ክፍተቱን ለማስፋት የሚጥሩ ሰዎች ብዙ ናቸው። ክፍተቱን ለማጥበብ ከሚሞክሩ ሰዎች ይልቅ ክፍተቱን ለማስፋት የሚሞክሩ ሰዎች ናቸው የሚበዙት እና ብዙ ዩቲዩብ ላይ ቲክቶክም ላይ ይሄን ፎቶ ሲያዘዋውሩት አይቻለሁ እና ብሩኬ ሀይሚን ያስደበራት ነገር ይሄ ነው እየተባለ ከባድ ሚስጥር ወጣ እየተባለ ሼር እየተደረገ አየሁት። እና ይሄን ፎቶ ልጁን ሳየው ግን ምንም፣ ምናልባት ጸጉራቸው አካባቢ ብሩኬን ይመስል ይሆናል እንጂ ሲጀምር ሙሉ ትንሽዬ ፓርቱ ናት የምትታየው። እና በአሁን ሰዓት ደግሞ ፍሊተርም ሆነ የትኛውም አይነት ነገር አንደኛ ተመሳሳይ ሰው በጣም ብዙ ሰው አለ። እኔ አሁን እውነቴን ነው የምላችሁ፣ እኔ እንጂ አንደው ገነት ገነት ነሽ የሚለኝ ሰው በጣም እውነት፣ በጣም ብዙ ሰው ገነት ነሽ ይሉኛል፣ ገነት ይሉኛል። እግዚአብሔርን ነው የምላችሁ ሰው እኔን የምትመስል አንድ ገነት የምትባል ልጅ እንዳለች ጠንቀቂ ያውቃለሁ። በጣም በጣም ብዙ ጊዜ ገነት ከምትባል ልጅ ጋር መሳሰላለሁ ሰፈር ውስጥ ማለት ነው። እና ገነት ይሉኛል። በጣም በጣም የሚገርማችሁ ነገር የሰው ልጅ ብዙ ተመሳሳይ አለው እና ተመሳስሎባችሁ ነው እንጂ ብሩኬ አይደለም። ብሩኬ ሲጀምር ከዚች ልጅ ጋር ምን ያደርጋል ደግሞ ማለት ኧረ በስማም ተው፣ ሌላ ክፉ ነገር እንዳታናግሩኝ። ሰላም ሰላም፣ እንዴት ናችሁልኝ ውድ ቤተሰቦች? ደህና ናችሁ ወይም ያለው፣ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ የብዛ። ተመልሼ መጥቻለሁ እውነት ለመናገር ማረፍጄን ኢንተርኔት አልነበረኝም እና ትናንትና ሁለት ሰዓት አካባቢ የሚዲያ ላይ ወይም ደግሞ ኢንተርኔት ላይ የገባሁ ነኝ። ከዛ ወዲህ አልገባሁም። የወገናውን ገባኝ ስገባ የሆነ ፎቶ እየተቆረጠ ሸራሸር አላልኳችሁ ሸርሽር ይላል አልኳችሁ። ብሩኬ ከሴት ጋር ተቃቅፎ ምናምን ነገር ልጁን ልብ ብዬ ሳይ እሱ እኔም ልክ እንዳየወድ ደንግጬ ዙም አድርጌ ሳይው በጭራሽ ብሩኬ አይደለም እና በጣም እኔ ገረመኝ። በቃ ነገሩን ለማስፋት ያለችው አላማ እንደው እኔ አንድ ነገር ልንገራችሁ፣ እነሱ አንድ ናቸው። ዛሬ ይሄ ነገር ቢፈጠር ዛሬ እንደዚህ ቢሆኑ፣ ነገ ሰላም ይሆናል፣ ነገ ይታረቃሉ፣ ነገ ፍቅር በፍቅር ሆነው። ግን እያንዳንዳችን የምንናገራት ነገር በሙሉ ታሳፍረናለች። እግዚአብሔርን ነው ምላችሁ። እኔ ከአሁን በፊትም ብዙ ብዙ ብዙ ብዙ ብዙ ነገር አይቻለሁ። ማለት ይሄ በመሀል ማጎጎ እንትኑ ማለቃለቁ እኛ ዞሮ እንድናፈር ወይም ደግሞ እኛ ዳር እንድንቀር ነው የሚያደርገንና ሀይ፣ ምን የምጠቅሙ እየመሰላችሁ ያልሆነ ፎቶ አታቀናብሩ። ሰውን ያለ ስሙ ስም አትስጡ። በነገራችን ላይ ሀይሜ ሚሄኝ ቁጭ ብላ እየታዘበች ነው። አቤት እንደ ምን አይነት ኦዴንስ ነው ያለኝ እንደ ምን አይነት ሰውን ያለኝ እንደ ምንድን ነው እያለች ትመለከታለች። ይሄኛ እያንዳንዱ ሼር የሚደረገው ፖስት የሚደረገው በቃ የሚሰራውን ነገር በሙሉ በዛ ላይ ሜንሽን ትደረጋለች። እና እርግጠኛ ነኝ ቁጭ ብላሀኜ ስንቱን ታዝበዋለች። ስንት እየታዘበች ነው ይሄኛ። ወይኔ ፈጣሪ ምን ምኑ ነው የሚመስለው? እኔ እኮ ትናንትና አንዷ መታ የሆነ ነገር ማለት ጻፈችልኝና እንደ መረጃውን ኬት ታገኙታላችሁ? ላለሁ እኔ አንዳንዴ አሁን ይህን ፎቶ ከየት ፈንቅላችሁ ከየት ፈርፍራችሁ ከየት ቆፍራችሁ ነው ያወጣችሁት? በጣም ግርም ይለኛልና አንዳንዴ በቃ የሰው ሕይወትን ለማበላሸት ውስጥ ለውስጥ እንደ እባብ ስንት ሰው ይሄዳል መሰላችሁ? ስንት ሰው ይሄዳል እንደ እባብ። አቤት አቤት አቤት አቤት የኛ ነገር እኔ አሁንም ደግሜ ደጋግሜ የምናገረው ነገር ይሄ ነገር እውነትም ሆነ ውሸት ፕራንክም ሆነ ምን ነገ ሰላም እንደሚሆን ንማም ነው። ሀይሚ ብሩኬን በጭራሽ ማጣት አትፈልግም፣ ምናልባት እንደው መጥፎ ሁኔታ ውስጥ ካልሆነች። ብሩኬም ሀይሚን ማጣት በጭራሽ አይፈልጉም። እነዚህ ሁለት ልጆች እንደሚዋደዱ ነው ማቀው፣ ሁለቱም ማለት ነው። ሁለቱም ሀይለኛ ሀይለኛ ፎንቅ አለባቸው ስለዚህ እውነተኛ ፍቅር ያለበት ደግሞ እንደዚህ በተራ ብጥብጥ አይጣሉም፣ አይለያዩም። በተራ እንትን ነገር ሃይሚዬም ደግሞ አሁንም አሁንም ደጋግሜ የምነግርሽ ነገር ባክሽ፣ የኔ ቆንጆ፣ የኔ ፍቅር፣ የኔ መልካም ሴት፣ የኔ አንደኛ፣ እባክሽ ነገሩን ቋጪው። ውብዬን አታስከፊው። በጣም ከፍቶታል። በጣም በጣም አዝኖብሻል። ስለዚህ አታስከፊው ችግር ካለ ከካሜራ እኔ ካሜራ ላይ ነው ያለልሽም በካሜራ ፊት ለፊት ነው ያለልሽም። ግን ከካሜራ ጀርባ ያለው ሚስጥር ለብሩኬ ንገሪው ያለሽበትን። እኛ አሁን ላይ ጥፋት እያየን ያለ ነው፣ ወይም ደግሞ አንቺ ይህን ነገር ባለመናገር ሰውም እየፈረደብሽ ያለው በአንቺ ነው። ግን አንቺ ምን ላይ ትሆኚ፣ ችግር ውስጥ ትሆኚ፣ ምን ውስጥ ትሆኚ፣ ማንም ያወቀልሽም ሆነ የተረዳሽ ሰው የለም። ሶ ለምንድን ነው አለመናገርሽ? ምንም እንኳን ከባድ ሁኔታ ውስጥ ብትሆኝ፣ በቃ ያለውን ነገር ንገሪውና ለብሩኬ። የሚፈታ ከሆነ ይፈታል። የማይፈታ መቼም፣ የማይፈታ ነገር የለም። ይፈታል ብዬ አስባለሁ። እና ፈጣሪ እሱ በማላችሁ ይግባ። ሰላም ይስጠን፣ ፍቅር ይስጠን። ወደ ፍቅራችሁ ፈጣሪ መልሳችሁ። እሱ ነው ለእናንተ የሚያስፈልጋችሁ። በነገራችን ላይ የሚያስፈልጋቸው ጸሎት ነው። ሁላችሁም በጸሎት አስቧቸው አደራ፣ እንዳትረሱ የምሬ ነው የምላችሁ። ጸሎት ያስፈልጋቸዋል። ሴጣን መጥፎ ነው በእውነቱ። ሀይሚዬ የሆነ ነገር ሹክ ብሏት ነው የሚሆነው ምን አይነት ነገር እንግዲህ ሹክ እንዳሉ ሸጣሪ ይወቀው። ለየት ተቀን እነሱን ለማለያየት የሚሰሩ የሚተጉ ሰዎች አሉ ብዙ። ይህንን ደግሞ እሱ ቅዱስ ሚካኤል በክንፉ ይሸፍናችሁ፣ ይከልላችሁ። ለእኛ እናንተን በዚህ ሁኔታ ማየት በጣም ከባድ ነው፣ በጣም ያማል። እና አንዳንዴ ስራ ነው ብለን እንዳንል ደግሞ እንዴ ሼር መደራረግ አቁመዋል ጭራሽ በዛ ላይ ደግሞ አንዳንድ ቀን ይቀራሉ እያሰለሱ መምጣት ጀመሩ እንዴ ጭራሽ እኮ ተስፋችንን አሟጠጣችሁት በዛም በዛም ዝግትግ እታረጋችሁት ኧረ እኛ ብዙ ቅር ነው ያለን ስለ እናንተ ብዙ አላማ ነው ያለን እንዴ እኛ ብዙ ጉጉት ነው ብዙ ተስፋ ነው ያለው እናንተ ላይ ተስፋችንን አታጨልሙብን ምን ማለት ነው ሀይሚዬ? እባክሽ እባክሽ ግልጽ ሁኚ አሁንም፣ እና ያለውን ነገር ተነጋገሩ። ወዳቸዋለው። ውድ ፋሚሊ ደህና ቆዩልኝ። እንግዲህ የዛሬውን ደግሞ እስኪ መብራንዬ፣ እየቸር አሰሜ፣ እስኪ መልካም ነገር አሰሜኝ እናቴ፣ አደራሽን ዛሬ ፍቅር በፍቅር ሆነው እንዲመጡ አድርግልኝ። ለአንቺ ምንም ይሳንሻል? ምንም የለም። አንቺ በመካከላቸው ግቢና ቅፍ ድግፍ አድርጊና አንድ ላይ እንዲሆኑ አድርጊልን።